አንተን ያበላሸው ታውቃለህ። ትናንትና ቀለበት ልታደርግልኝ ስትሞክር በጣም ደበረው። ከዛም በኋላ ሄደ ወደ ደብረ ዘይት። ስለዚህ ደብረ ዘይት አድርሰኝ። ነገሮችን ያበላሸው አንተን አስተካክለው። የምርሽን ነው እኔ ደብረ ዘይት እየነዳሁ ወስጄ፣ አንቺ እና በጸሎት አንድ ላይ ማድረጋችሁ ደደብ ነው ነው ይመስልሽ? እኔ እኮ ድድብና አይደለም ባለፈውቆናች ሰላም ሁኑ፣ ካልሆናችሁም አይመለከተኝም። የራስሽ ጉዳይ ከዚህ ዛሬ የራስሽ ጉዳይ ከዚህ ዛሬ ሦስት ጊዜ ሁለታችሁ አንድ ላይ እንድትሆኑ አላደርግም። አንተ ግን እስስት ነህ፣ በጣም ነው እሺ፣ የምትቀያየረው አሁንም ከሱ ጋር ያለሹ እስከ ዛሬ የታገዝኩ ለእሷ ስል ነው። እሺ አታቀኝ ማን እንድሁንኩኝ በጽ እኔ ከእሱ ጋር ተገናኝቼ አንተ ጋር እንዳመጣኝ እኮ ነው። አንተ ነው የምታሳፍረው ድጋሜ ወደዚህ እንዳመጣ። እሺ የስዮት አትበጥብት መተ

እንደምናችሁ የጽጌ ሮያል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ እንኳን ደህና መጣችሁ በጣም ናፍቃችሁ የነበረን ስለመናገር በየቀኑ በየጊዜው በየሰዓቱ ባገኛችሁ ደስ ይለኛሉ ስለመናገር ዛሬ ሙዴል ጥሩ አይደለም ማለት የሚደብር ነገር ለነገራችሁ ነው የመጣሁት ያ ነገር ምንድነው ትናንትና እንግዲህ የተፈጠረው ነገር አይታችኋል ማለት ባልተዘጋጀውበትና ድንገት በሆነ ሁኔታ ላይ ዳኒ ቀለበት ይዞ መቶ። የማይሆነ የድል ስራ ሰርቷል። ይህን ነገር ደግሞ ያው የምንሰራቸው ነገሮች ወይም ደግሞ ሚዲያ ላይ የሚወጡ ነገሮች እኛም ብቻ እንደሚሰማን አታስቡም። ማለት ኦዲየንስ ጋም ብቻ ያለው ነገር ብቻ ሳይሆን ቤተሰብ ጋር፣ ጓደኞቻችን ጋር የሚጥለው ነገር በጣም ትልቅ ነገርና ከባድ ነገር ነው እና በዚህ ያው ትናንትና የነበረውን ቪዲዮ አይቶት በጣም ደብሮታል እና የደብረዘይ ልጅ ነው ና። ወደ ደብረ ዘይት ተመልሷል ሄዷል፣ ማለት ነው። ይህን ነገር ለማድረግ ማለት እሱ እዚህ እንዲቀር ወይም ደግሞ ትንሽ ቢያንስ ጊዜ ሰጥቶኝ እንድንነጋገር ፈልጌ ነበረ። ብዙ ሞክሬያለሁ፣ ግን አልቻልኩም። ምክንያቱም ያው ወንድ ልጅ ነው፣ ብዙ ነገር ሊያስብ ይችላል። ያሰባቸው ነገሮች ምንድናቸው? ያው ለእናንተም እንድታውቁት ያህል እኔም በነገሩ ደስተኛ እንደሆንኩኝና መቀበል ፈልጌ እንደነበረ ነው እሱ አክሰፕት ያደረገው ሀሳቡ ማለት ነው። እና በጣም በተቻለ መጠን ለማስረዳት ሞክሬ ያለሁ እንደዛ እንዳልሆነ ማለት ነው። እና አሁን የምፈልገው ነገሮችን ያበላሸው ዳኒ ነው። ሶ ዳኒ ወደ ደብረ ዘይት እንዲወስደኝ እፈልጋለሁ። ለዛም ነው ዳሪ ዳኒ ማግኘት የፈለግኩት ማለት ነው። እዚህ ነበር ያረፈው፣ ፋሚሊ ጋር ነበር ያረፈው በዚህ። ነገር ግን ይህን ነገር እንደሰማ ማታ ትንሽ ተጋጨንና ወደ ሀገሩ ሄደ ማለት ነው። እና በጣም ደበረኝ በጣም ማለት ነው። ምክንያቱም የእኔ ሰው ነው ብዬ የማስበው ሰው ነው የምወደው ሰው ነው ከአጠገቤ አሁን ላይ አጠገቤ ያለው በዚህ ነው። እና ከሱ ጋር ነበረ ጊዜያቶችን እያሳለፍኩ የነበረው ደስተኛም ነበርኩኝ። ግን በቃ አንዳንዴ ደስታ አይፈቀድላችሁም ምንም ማድረግ አይቻልም። እና በጣም ነው የተናደድኩት፣ በጣም ነው የበሸኩት እውነት ለመናገር እና ያበላሸውን ነገር ዳኒ ነው ማስተካከል የሚችለው። ምክንያቱም በጣም ብዙ ነገሮች በኔጌቲቭ መንገድ ሄዷል፣ ብዙ ማለት ነው እና ያበላሻቸው ነገሮች ራሱ ማስተካከል ስላለበት ዛሬ ቀጥረዋለሁ ማለት ነው። ማለት ለዚህ ጉዳይ ነው፣ ለዚህ ጉዳይ ነው አላልኩትም፣ ግን ሲመጣ ያለውን ነገር ነግረዋለሁ። ምክንያቱም ምንም ነገር ቢበላሽ ያበላሸው ሰው ነው ማስተካከል ያለበት ብዬ አስባለሁ። ምክንያቱም ሁሌ በህይወቴ እየመጣ ነገሮችን የሚያበላሸው ዳኔ ነው። ሁሌ በቃ ሰላም ሰው ደስ አይለው መሰለኝ። በቃ ሁሉ ጊዜ እንደዚህ ነው የሚፈጠረውና በጣም እየደበረኝ ነው። በተቻለኝ መጠን ፅጌን ለማሳመን እሞክራለሁ። ያው ደብረ ዘይት የረጅም ሰዓት የሚፈጅ ጉዞ አይደለም። ትንሽ ታይም ነው የሚፈጀው፣ ቢያንስ አንድ ሰዓት ቢሆን ነው ቢበዛ ማለት ነው። ስለዚህ ቅርብ ነው። ስለዚህ ዳኒ እንዲወስደኝ እፈልጋለሁ። እሱ ጋር ማለት ነው። እሱ ማየት እፈልጋለሁ፣ ማግኘት እፈልጋለሁ፣ ማውራት እፈልጋለሁ። የተፈጠረው ነገር እውነት እንዳልሆነ አላቅም። ብዙዎቻችሁ ኮመንት ላይ አይቻቸዋለሁ ማለት አይቸዋለሁ፣ ኮመንቱን አይቸው ነበረ በቃ ልክ እንደሆንኩ ይነግራችሁኛል። ምክንያቱም አብራችሁኝ ስላላችሁ እስከዛሬ ድረስ ማለት ነው አብራችሁኝ ማለት ውጣ ውረዶችን አብረን ስላሳለፍን ከእናንተ ከፋሚሊዎች ጋም ከዳኒ ጋር ያለውን ነገር ማለት ነው። እሱ እንደማይጠቅመኝ አውቃለሁ። የተሻለ ነገር ማሰብ እንደማልችል አውቃለሁ ከሱ ጋር ማለት ነው። እና ማሰብም አልፈልግም። ድጋሜ ድጋሜ ወደ ኋላ መመለስም አልፈልግም። ምክንያቱም የማታውቁትን ሰው ለማወቅ በሞከር እንጂ የምታውቁትን ሰው ድጋሜ ለማወቅ ጊዜ መፍጨት ካልሆነ በስተቀር ምንም የምታደርጉት ነገር አይኖርም። እኔ ደግሞ እምነቴ ነው ያንን ነው ነው የማውቀው እና አንዳንዴ የምትዋደዱት ሰው ለደስታችሁ ቢተዋችሁ ትልቅ ነገር ነው ብዬ አስባለሁ። ከእሱ ጋር ሆናችሁ ከምትደሰቱ እኔ ከሱ ጋር ከዳኒ ጋር ሆኜ ከምደሰተው ይልቅ ከበፂ ጋር ሆኜ የተሻለ ነገርን እያሰብኩ ነው፣ የተሻለ ነገን እያሰብኩ ነው ያለው። ስለዚህ ለነገ ቢተወ ለደስታ ቢተወ ደስ ይለኛል። ይህን ነገር ደግሞ እንዲያደርግ ይሄ ወይ እስቲ ቀለበት አድርግላት ወይ እስቲ እንደዚህ አድርገው ሞክረው ምናምን ነገር የምትሉ ሰዎች አላቸው፣ እሱ ጓደኛ ሆናችሁ ማለት ነው። ና በከዚህ ነገራችሁ ብትቆጠቡ ደስ ይለኛል፣ እና ብትተዊኝ ደስ ይለኛል። እንትን ለመናገር ምክንያቱም እሱ በቃ መካሪም ነው መሰለኝ፣ አንደኛ እንደዚህ የሚያደርገው ና ህይወቴን በማልፈልግ አቅጣጫ ውስጥ መምራት አልፈልግም። የማንም ሰው አስተያየት ተቀብዬ በዛ አስተያየት መሰረት መሄድ አልፈልግም። ወይም ደግሞ እሱ በሚፈልገው አቅጣጫ እኔ እንድራመድ ማድረግ አይችልም። በቃ እኔ እኔ ነኝ። ማሰብ እችላለሁ፣ ማገናዘብ እችላለሁ። እኔ ለራሴ በቂ ነኝ ብዬ አስባለሁ። ማለት እንደ ድሮ ልጅ ትንሽ እያዋጽ ገሬድ አይደለሁም። በቃ አድጌ ያለሁ በጣም ትልቅ ሰው ነኝ። እንደውም ቢሆንልኝ አሁን በዚህ ሰዓት አግብቼ የምወልድበት ታይም ነው። እንደ ሕፃን ልጅ ባታዩ ደስ ይለኛል እውነት ለመናገር እና ኤኒዌይስ ዳኒ ያበላሸውን ነገር ዳኒ ለአንዴና ለመጨረሻ ጊዜ አስተካክሎልኝ በዚህ ጋር ድርሶኝ በቃ ከበጽግ ያለውን ነገር እኔ ለበጽግ ትቶ እንዲመጣ ፈልጋለሁ። ካስፈለገ ራሱ አዲስ አበባ አልመለስም እዛው ደብረ ዘይት እሱ ወደ አዲስ አበባ ካልተመለሰ እኔም እዛው ደብረ ዘይት ነው የምቆየው፣ እና ይሄንን ፍላጎቴን ሁላችሁም እንድታቁልኝ እፈልጋለሁ። ስለዚህ ዳኔ ይምጣና ዳኔ ይምጣና ወደ ደብረ ዘይት ይወስደኛል ማለት ነው። እናንተም ከጎኔ ስላላችሁ በጣም አድርጌ አመሰግናለሁ። በመጥፎ ሙድ ብመጣም በቃ እናንተን ላለማስደበር ስል ነው፣ ትንሽ ፈታ ብዬ መጣሁት ማለት ነው። በነገሩ በጣም ደብሮኛል። አለመፈለግ በቂ ነው ብዬ ነው የማስበው። እና እና በጣም ደብሮኛል። ሶ ዳኒ እንደመጣ እንዲወስደኝ ነው የምፈልገው። በቃ በፅጌ እንዲወስደኝ ነው የምፈልገው። ፅጌ ማግኘት እፈልጋለሁ።

ስማኝ እንጂ ነገሩን አንተን ያበላሸኸው ታውቃለህ ትናንትና ቀለበት ልታደርግልኝ ስትሞክር በጣም ደበረው ከዛም በኋላ ሄደ ወደ ደብረ ዘይት ስለዚህ ደብረ ዘይት አድርሰኝ ነገሮችን ያበላሸኸው አንተ አስተካክለው የብርሽና እኔ ደብረ ዘይት እየነዳሁ ወስጄ አንቺ እና በጸሎት አንድ ላይ የማደርጋችሁ ደደብ ነው እንዴ ይመስልሽ እኔ እኮ ድድብና አይደለም እስከ ዛሬ ይመስል ልታደርገው አልነበር እንዴ ባለፈው ሙሉ አብረን ኮናች፣ ሰላም ነው ካልሆናችሁም፣ አይመለከተኝም። የራስሽ ጉዳይ። አንድ ላይ አላደረግም። አንተ ግን በጣም ነው። ሌላ አምሮብሻል። ተናዶ ወደ ማሰብ አንቺ ምን አደረግሽ? ምን አደረግሽ በእኔ አንዴ አይናደድም። በእኔ ከተናደድ ደግሞ እኔ የሚያፈቅርሽ ከሆነ መታገስ ያለበትም፣ የሚያፈቅርሽ ከሆነ ነገሮችን የሆነ ነገር ለማድረግ መሞከር አለበት። እኔ አንተን አክሰብት እንዳደረግኩት ነው። እሱ የሚያቀው እሱ የሚያስበው እንደዛ ነው። የት ቪዲዮ ላይ መቼ አክሰፕት አደረግሽ? ሌላ ሙድ ውስጥ እንደገባ ላይ ምን ታደርግልኛለህ? እየተናደድኩ ማውራት ያለብን አውርተን እና በጸሎት ስልከና እንሰማለን። ጥሎሽ ደብረ ዘይት ይል ደብረ ዘይት በጸሎትን አንድ ላይ አድርጌ እኔ ልመጣ ደብረ ዘይት አልኩ። ቀሽም መስል ልታይሽ ይችላል። ገባሽ አይደለ ካለ ምረጥ እኔ እደዋለሁ። አንተ እስከዛሬ ደስ በህይወቴ አንተ አይደለህ ንግርግር እየፈጠርክ ያለኸው። እኔ እደዋለሁ። ዳንኤል፣ አንቺ በየትኛው ጭንቅላትሽ ነው የምታስቢው? ማለት እኔ አንቺን ይዤ እየነዳ ወስጄ ደብረ ዘይት ድረስ ከዚህ ደብረ ዘይት ድረስ ከዚህ በፊት አንቺ ደስታ ነው የምፈልገው ከሱ ጋር መሆን ከፈለግሽ ከሱ ጋር ሆኛል አልከኝ።

ዳኒ፣ ነደው። አለ ይረዳሽ ነበረ። አስቸገርኩሽ። ምን? ውረጅ እንዳትለኝ። እኔ ራሴ እየነደው ይሄዳለሁ። በራስህ መኪና። መኪና በቁልፍ ነው የሚሰራው። የት ድረስ እንደምትሄጂ እናያለን። ዳኒ፣ መኪናው በቁልፍ ነው የሚሰራው። እሺ፣ ምን ላድርግ? እኔ ከዚህ መኪና አልወርድም ልትነዳው አልወርድም። ከዚህ መኪና ለምንድን ነው ለምትገብ? አልወርድም። ውረጅ ናልሽ። ልትወስደኝ አይደለም። እኔ ስወርድ መኪናውን ልትነዳው ነው ስለማውቅ ነው። ና ግባ፣ አባቴ ና ግባ፣ ግባ ከኋላ

ትሪኮስ ዲሻዱ ችግር የለውም እኮ የምትወስደኝ ከሆነ አለሽ እኮ እንሂድ፣ ብርድ ነው ዳኒ ስነ ስርዓት። እኔ በጸሎት ጋር እንድትወስደኝ ይፈልጋለሁ አልኩህ አይደል እንዴ? ውሳደኝ በቃ አንተ ንጂ ካይዱኩ አያምነኝም። ከማያምንሽ ሰው ጋር ለምን ደምትኙ? የማያምንሽ ከሆነ ይቅርብሽ። እኔ የምፈልገው እሱን ብቻ ነው። ነግርሃለሁ፣ ምን ያህል እንደምወደው ነግርሃለሁ። በቃ አንተ ያበላሸውን ነገር አስተካክልልኝ። እሺ፣ ቀስ እያልሽ እየመጣሽው ነው

ሽማግሌ መላክ አይቀርም እጂ ዝም ብለን እኛ ከምንሄድ አንቺን ከማደስ፣ ሽማግሌ ለላከ ይሻል። ዳኒ አታሹፍ። ምን ሆነሻል? እየተናደድኩ ነው። ውሰደኝ፣ በቃ እማያምንሽ ከሆነ ይቅርብሽ። ውሰደኝ፣ ውሰደኝ፣ ውሰደኝ፣ ዳኔ ውሰደኝ። ካላመነሽ ይቅርብሽ። ለምን ለምን

ጨረሽ እኔ እሱን እንደምሰማው አንተን እንትሰማኛለህ ገባህ አይደለ? እሺ ስለዚህ እንዴ፣ እሺ ስሚኛ፣ እንደ ነገር እንደብሽ እኔ ያኔ አይደለም የነዳው ከዚህ ደብረ ዘይት እጂ ከበጸሉት ጋር ላረግሽ ይቀርና፣ መቼም ከበጸሉት ጋር እንድትሆኝ አልፈልግም፣ አልፈቅድልሽም። አይደለም በገዛ እጅ ወስጄ አንድ ላይ ላረጋችሁ። ባለፈው መጥቼ ይቅርታ አድርግልኝ በቃ እሷን ይኸው ትረብሻለህ እና አብራችሁኑ ምናምን ስላልኩኝ ሁሉን ነገር ትቼ ከእሱ ጋር እንድትሆኝ ማረግሽው ነው ይመስልሽ? እንደዚህ ደደብ ልጅ አይደለሁም። ገባሽ አይደለም? ያላችሁን ነገር ያለሽን፣ እሱ ያለውን ነገር ለማወቅ ስለፈለግኩ ነው። አዩት ጭራሽ ላንቺ የሚወጹ አይደለም፣ አይገባሽ በቃ አይወድሽ። እየጠበቅኩ ነው። ምንም ጠብቂኝ፣ እንድትወስደኝ ለምን፣ ለምን መቶ ጊዜ እንደነግርሽ ነው የሚፈልጊው? እኔ አንቺና እሱ አንድ ላይ እንድትሆኑ አላደርግም። ጭራሽ በገዛ እጄ ከዚህ ዛ ድረስ ሶስት እጄ አንቺና እሷ አላስታርቅም። አንተ እኮ መሄድ ያለብህ እኮ አንተ እንድታደርሰኝ ብቻ አይደለም አንተ እንድታዋራውም ጭምር ነው፣ እንድታዋራው ፈልጋለሁ። ነገሮችን አበላሽው አንተ ነህ። ጭራሽ ይኸውልሽ፣ ያው ሁሉ ነገር ማለት ለአንቺ ብዬ በዛ ልክ እኔ እሱ እንዲናገሬ መፍቀዴ ራሱ ማለት ነው የዋህነቴ ነው። ገባሽ አደለም። አንተ ይህ ነገር እንዴት የዋህነት ብለህ ታስበዋለህ ዳኒ? እያናደድከኝ ነው። ተናደጂ፣ አያገባኝም። ለማጨሽም ከፈለግሽ

ለምን እሱን እኮ ተነጋግረን እሱን እኮ ተነጋግረን፣ በዚህ ተነጋግረን እኮ። አዎ፣ እኔ እንደምትፈልገው አባት የርመን ብታወጣ ይሻላል። እሺ፣ እንደሱ አይደለም። ይኸውልህ፣ በዚህ አልሰደብኩም። ስሰድብ ምን አይነት ሰው እንደሆንኩ አሳያለሁ። አሁንም ከሱ ጋር ያለሹ እስከ ዛሬ ምጥ እስከ ዛሬ የታገስኩ ለእሷ ስል ነው። እሺ አታቀኝ ማን እንደሆንኩኝ። በዚ ይኸውልህ እኔ ከእሱ ጋር ተገናኝቼ አንተ ጋር እንዲያመጣኝ እኮ ነው። ከዛ ደግሞ እ በዚ አፈላልጋ ያገኘችኝ ስለናፈኳት ነው የመጣችው እንጂ በአንተ ጋር መምጣት ብትፈልግ በራሷ መንገድ መምጣት ይችላል ነበረ። ገና ኔ ማያ ማያ ሰበብ ስለምፈልግ ነው በዚ እንዳታደርገው። ይኸውልህ እንደዚህ መሆን የለበትም። እንዲናገር እኮ ማንም እኮ እንዲናገር እየፈለኩኝ አይደለም። ግን ቢያንስ ለምኔን አትረዳኝም? እሱን አንተ እንዲያወራ ነበረ። እንደዚህ አይነት ነገር የተነጋገርነው ልክ አንተ ስልኩን ስታነሰው እሱ ስሜቱ ተቀየረ። አ ጽጌ፣ የምታፈቅሮ እኔን ነው። በጽዩ ልክ ለምኔን አሰማኝም። በጽዩ ጽጌ፣ የምታፈቅሮ እኔን ነው። እርምህን አውጣ። ድጋሚ ደግሞ ለዚህ ቦታ እንዳመጣሽ። በጽዩ ስማኝ፣ እኔን አሰማኝም። ስማኝ፣ ለምንድን ነው ከህይወቴ ነው ይከብድሻል ታስብ። ስማኝ እኔ እንደ ወሮክ ብቻ እንድታስብ ነው የምፈልገው። በቃ እንዴ አንተ ለምታሳፍረው ድጋሚ ወደዚህ እንዳመጣሽ የሰውት አትበጥብጥ መጣ እንደምታፈቅራ ምናምን አታስመሰል። አትወዳትም። እጽ ሽ እደውላለሁ። በቃ ሲያስጠላ ሄሎ። ከንቱ አምን አንተን እንግዲህ ለመረዳት አልፈለክም ነው ወይስ አንተም ከኔ ጋር መሆን አልፈለክም? እሱ የሚናገረውን ነገር እሱን ታውቀው የለ እንደ እሱ የሚናገረው ነገር ቫልዩ ኖሮት ነው? እየነገርኩ እኮ ዛሬ ራሱ ያገኘሁት አንተ ጋር እንዲወስደኝ ነው። ይቅርታ እንዲጠይቅህ ስለምፈልግ ነው ዛሬ ያገኘሁት። ነገሮቹ ላይም በሌላ ትረዳዋለህ። ከእሱ ጋር ለምን ልታስብ ይለምናል አንቺ

እሺኔ፣ እቤት ላደረሰሽ? አልፈልግም። አታደርሰኝ። አንተ መኪናውስ? በጎታ አልፈልግም። በጸሎት ጋ ቢሆን ግን ትሄጂ ነበር። በጸሎት ጋ ላደረሰሽ ብልሽ፣ ላደረሰሽ ብልሽ ትሄጂ ነበር። ባሌ ነው። አዎ፣ ባሌ ነው። ይወድሽ ኑሮ፣ ያምንሽ ነበረ። አያምነኝም አንተ። ካልሄድካልሽ የማያምንሽ ሰው ደግሞ ይወድሽ

ለአንቺ ስንት ነው ያበፀነው? ያው ሁሉ ነገር ሲናገር የታገስኩት ባህሪ ሆኖ እንዳይመስልሽ የታገስኩት ከዚህ በኋላ ማለት ነው፣ አትፈታጠኝም። ገባሽ አይደለ የሆነ አንቺ እንደምወድሽ እንደማፈቅርሽ ከአንቺ ጋር መሆን እንደምፈልቅ እያሳየሁሽ ነበራ። አላየም ካልሽ ከዚህ በኋላ ገባሽ አይደል? እያሳየሁሽ ነው፣ የምታየውን ነገር አምሽተቀበል። ገባሽ አይደል? ከማንም ጋር ሄደሽ ሌላ ነገር ማድረግ አይጠበቅም። እና ያለው እዚህ ጋር ምን አለው ሰው ጋር መጫጫ ስላልፈለግኩኝ ነው። ሰው ጋር መጫጫ ስላልፈለግኩኝ ነው። ከዛ ቤት ያደርሰኛል። ከዚህ በኋላ አታገኘኝም እና በዚህኛው በኩል ግባ ከዚህ በኋላ